ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከብስራት ኤፍኤም የዩትዩብ ቻላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራማችን ነው ተጀምሯል። በሳምንት የክለቦቹ ውድድር የለም። በኢንተርናሽናል ብሬክ ምክንያት የዓለም ዋንጫ የማጣሪያ ጨዋታዎች የተከናወኑ ይገኛሉ። ሌሎችም የወዳጅነት ጨዋታ የተደረጉ ይገኛሉ። ታዲያ በዕለተ ቅዳሜ የሚደረጉ ጨዋታዎችን በተመለከተ ሀሳቦችን እያነሳን ቆይታ እናደርጋለን። ከዚያም ባለፈ ከሰሞኑም እየወጡ ያሉ የዝውውር ጉዳዮች አሉ። እነሱንም በተወሰነ መንገድ ጠቅሼ ለማለፍ እወዳ ላይ በቅድሚያ ግን የዓለም ዋንጫ የማጣሪያ ጨዋታዎችን በተለይ ደግሞ በአውሮፓ ዞን የሚደረጉ ጨዋታዎች ናቸው የተከናወኑ የሚገኙት። እነዚያን ወደ እናንተ ለማድረስ የወደድኩት ካዛኪስታን ከቤልጅየም ይጫወታሉ ዛሬ። እንግዲህ በዚህ ሳምንት በጊዜም ጨዋታዎች አሉ። 11 ሰዓት ላይ፣ ምሽት ሁለት ሰዓት ላይ ከዚያም አምስት ሰዓት ላይ ነው የሚደረጉት። አስራ አንድ ሳ ላይ የሚከናወሩ ጨዋታ ላይ ካዛኪስታንን ከቤልጅየም ያገናኛል። በእግር ኳስ ደረጃቸው እንግዲህ ቤልጅየም ይበልጥ ላቅ ያለች ብሄዳ ድንደሮች እናውቀው ነው። ከዚያም ባለፈ እንግዲህ ካዛኪስታንን ስናነሳ በዘንድሮ የአውሮፓ ቻምፒዮንስ ሊግ ከሀይራት አልማቲ ካዛኪስታንን በመወከል በዚህ በአውሮፓ ቻምፒዮንስ ሊግ የሚሳተፍ ክለብ እንደሆነ ይታወቃል። ሪያል ማድሪድም እንግዲህ ወደ ካዛኪስታን ሲጓዝ በጣም ረዥም ኪሎ ሜትሮችን አቆራርጦ እንደተጓዘ ይታወቃል። ካዛኪስታን ከቤልጅየም ይጫወታሉ። የቤልጅየም ሪያ ቡድን የወርቃማ ትውልዱ እያለ ስኬት እንግዲህ ፌዛው ታደርጓል ብሎ ማንሳት ያስደፍራ። እርግጥ ነው በየጊዜያቱ ሱፐርስታሮችን ታፈራለች ቤልጅየም። ነገር ግን እንደምናስታውሰው የትርቦኮርቱ እርግጥ በእያንዳንዱ ዓመት በጣም ድንቅ የነበረበት ጊዜ የነበረ ኤደን ሀዛርድ የነበረበት ወቅት ኬቨን ደ ብሮይነ፣ እንደ ሮሜሮ ሉካኩ የመሳሰሉ ያን ቬርቶንገን፣ ቶቢ አልደርዌልድ እነዚህ ሁሉ ቪሴን ኮምፓኒን ጨምሮ የነበሩበት ስብስብ በጣም ብዙ ነገር ተጠብቆበት ነበረ። እንዲያው በአውሮፓ ሊያን በዓለም ዋንጫ ላይ የተሻለ ይጓዛል ስኬቶችን ያመጣል ተብሎ ታስቦ ነበር። ነገር ያለ ስኬት ነው ፌዛውት ያደረገው በከካዛክስታን ጋር ከሜዳው ውጪ ጫወታል። እዚሁ ምድብ ላይ ኢንስተርንስታይን ከዌልስ ጨዋታቸውን ያደርጋሉ። ቤልጂየም በምድቡ ቀሪ ጨዋታ እያላት በ14 ያክል ነጥቦች ነው እየምራች የምትገኘው። ሰሜን መቆዶኒያ በነገራችን ላይ 13 ያክል ነጥቦችን ይዛ በአንድ ነጥብ ብቻ ዝቅ ብላ ነው የተቀመጣችው ከቤልጂየም። በጣም ጥሩ የተጓዘቻለች ቢራው ነች ዌልስ በአንጻሩ አስር ያክል ነጥቦች አላት። ዌልስም ቀሪ ጨዋታ አላት። እናም በቀጣይ በተለይ የሚደረጉ ጨዋታዎች ላይ ሁለተኛ ሆና በቀጣይ የሚደረገው ማጣሪያ ለመሳተፍ ነው የምትጫወተው። እናም ጨዋቷን ታከናውናለች በዚህ መንገድ ይህ ምድብ ይህንን ይመስላል። ላኛው ቆጵሮስ ከኦስትሪያ ይጫወታሉ። እንግዲህ የኦስትሪያን ብሔራዊ ቡድን ስናነሳ በአውሮፓ ዋንጫው በተለይ ባሳለፍነው የአውሮፓ ዋንጫ ላይ ኔዘርላንድ፣ ፈረንሳይ የሚገኙበት ምድብ ላይ ነበረች። እንዴት ባለ መንገድ አስደናቂ ጨዋታ ትጫወት እንደነበረ የሚታወስ ነው። በተለይ ራህኒክ ወደ ብሔራዊ ቡድኑ ካመሩ በኋላ የኦስትሪያ ብሔራዊ ቡድን እንዴት አይነት ፍጹም ለውጥን ያስመለከተ ብሔራዊ ቡድን ነበረ። ትልቆቹን ብሔራዊ ቡድኖች የሚፈትን በጣም አስደናቂ ሜዳ ላይ እንቅስቃሴ የሚያስመለከት ነበረ። ከቆጵሮስ ጋር ይጫወታል ቦስኒያ ከዚሁ ምድብ ከሮሜኒያ ጋር ጨዋታቸውን ያደርጋሉ። ኦስትሪያ ነች ይህንን ምድብ የምትመራው በ15 ያክል ነጥቦች ትመራለች። ቦስኒያ በ13 ትከትላለች። ሮሜንያ በ10 ነጥቦች ሶስተኛ ነች። ቦስኒያ ከሮሜኒያ የሚያደርጉ ጨዋታ በጣም ይጠበቃል። ይህ ደግሞ መልካም ዜና ነው ለኦስትሪያ። ምክንያቱም ተከታዮቹ አርስ በርስ ነው የሚጫወቱት። ስለዚህ የተሻለ በአንደኝነት በቀጥታ የዓለም ዋንጫ ለመሳተፍ የሚያስችላትን ውጤት ለማስመዝገብ ጥሩ ደረጃ ላይ ትገኛለች ኦስትሪያ። ጆርጂያ ከስፔን ሌላኛው የዕለተ ቅዳሜ የጨዋታ መርሐ ግብር ነው። የስፔን ብሔራዊ ቡድን በተለይ ባለፉት ሶስትና አራት ዓመታት ምን አይነት አስደናቂ ቡድን እንደሆነ እናውቃለን። የአውሮፓ ዋንጫውን ያሳካ ቡድን ነው። በአዲስ ጄኔሬሽን ነው እንደምናውቀ ያ ከ2008 እስከ 12 የነበረው በተከታታይ ዋንጫዎችን ያሳካው፣ 2008 የአውሮፓ ዋንጫ፣ 2010 የዓለም ዋንጫ ከዚያም ባለፈ 2012 በድጋሜ የአውሮፓ ዋንጫ ያሳካው ከምንጊዜ ምርጥ የናሽናል ቲሞች መካከል አንዱ የነበረው ስፔን ከዚያ ጊዜ በኋላ አቅማቸው በጣም ደክሞ ነበረ። ነገር ግን አዲሱ ትውልድ በጣም አስደናቂ ሆኖ ነው የተመለከትነው የምንገኘው። እናም አሁንም በቀጣይ የዓለም ዋንጫ እንደ ፌቮራይት ከሚቀመጡ ብሔራዊ ቡድኖች መካከል ራሱ መመደብ የቻለ ብሔራዊ ቡድን ነው። ከጆርጂያ ጋር ጨዋታቸውን ያደርጋሉ። ጂኦርጂያ በአንጻሩ እሷም ክስተት ነበረች አለ በአውሮፓ ዋንጫው ፖርቱጋልን እስከማሸነፍ የሚካውታሬዝ ክፍቻ ቅበራ ስኬሊያ መማርዳሽ ቪሌ እንግዲህ ስም ያላቸው በጆርጂያ ናሽናልቲ የሚጫወቱ ተጫዋቾች ናቸው። ስፔንን ታስተናግዳለች ጆርጂያ። እዚሁ ምድብ ላይ ቱርክ ከቡልጌሪያ ጨዋታቸውን እያደርጋሉ። ይህም ጨዋታ እንደዚሁ ተጠባቂ ነው። አራት ያክል ቡድኖች ናቸው በዚህ ምድብ የሚገኙት። ስፔን በ12 ያክል ነጥቦች ትመራለች። አራቱንም ድል በማድረግ ነው የምትመራው። ምንም ጎል አልተቆጠረባትም፣ 15 ያክል ጎሎችን አስቆጥራለች። ቱርክ እንደዚሁ ከአራቱ ሶስቱን ድል አድርጋ በሁለተኛ ተከታላ። ጆርጂያ ሶስት ነጥብ ይዛ ነው በሶስተኛ ነት የተቀመጠችው። በዚህ መንገድ ጨዋታ ይደረጋል። ስዊዘርላንድ ከስዊድን ጨዋታቸውን ያደርጋሉ። ስዊድን እንግዲህ አሰልጣኛዋን አሰናብታ ግራን ፖተርን መሾማ ይታወቃል። በጣም መጥፎ የሚባል የሚላላ ፐርፎርማንስ ነበር የሚያስመለክቱት። በጣም የሀሳብ ያጠረው ቡድን ነበረ ስዊድን ባለፉት የዓለም ዋንጫ የማጣሪያ ጨዋታዎች ላይ። ከጠንካራዋ ስዊዘርላንድ ጋር ትጫወታለች። ስሎቬኒያ ከኮሶቮ የላኛው ጨዋታ ነው። እንግዲህ በስሎቬኒያን በኩል ቤኒያሚን ሼሽኮ በጉዳት አይኖርም። በአንጻሩ በስዊድንም በኩል ቪክቶሪዮ ኬሬሽ በገጠመ ጉዳት ምክንያት በስብስብ ውስጥ እንዳልተካተተ ይታወቃል። ሲውዘርላንድ በ10 ያክል ነጥቦች ተመላለችንን ምድብ ኮሶቮ በነጥብ ትከትላለች። ኮሶቮ በጣም ተሻሽላ ነው የቀረበችው። ስሎቬኒያ በ3 ነጥብ 3 ኛች በአስደንጋጭ ሁኔታ ስዊድን አንድ ነጥብ ብቻ ይዛ ነው የምድቡ ግርጌ ላይ የተቀመጠችው። ለምን ስዊድን አሰልጣኟን እንዳሰናበተች ለዚህም ግልጽ ማሳያ ይመስለኛል። ዴኒማርክ ከቢላሮስ ጫታቸውን ያደርጋሉ። ከዚሁ ምድብ ግሪክ ከስኮትላንድ የሚደረግም ጨዋታ አለ። እዚህ ምድብ ላይ በተለይ የዴንማርክና የስኮትላንድ ፉክክር በጣም ይጠበቃል። አንደኛ ሆኖ በቀጥታ የዓለም ዋንጫ ትኬት ለመቆረጥ የሚደረገው ትንቅንቅ በጣም ተጠባቂ ነው። ሁለቱም በእኩል አስር ነጥብ አንደኛና ሁለተኛ ናቸው። ስለዚህ ስኮትላንድ ከግሪክ በአንጻሩ ደግሞ ዴኒማርክ ከቤላሩስ የሚያደርጉ ጨዋታ ተጠባቂ ሆኖ ያልፋል። በዚህ መንገድ የለተቀዳሜ የዓለም ዋንጫ ማጣሪያ ጨዋታዎች ይህንን ይመስላሉ። በዚህ መን ቀጥለው ይደረጋሉ። የተወሰኑ የዙር ጉዳዮች እንመልከት። ዝውውሩ እንግዲህ በመጪው ጥር ይከፈታል። ነገር ግን ከወዲሁ ክለቦች የግድ ክለባችን ለማጠናከር በየትኛው ዞን ላይ ራሳችን ማጠናከር አለብን፣ ለእኛ ክፍተት ለእኛ ደክመት ደግሞ ክፍተታችን የሚያርምልን ተጫዋች የትኛው ነው በሚለው ከወዲሁ እንቅስቃሴ ማድረግ ጀምረዋል። ከዚህ መካከል ማንቸስተር ዩናይትድ አሁንም በጥር የዞር መስኮት ወደ ዝውውር ገበያው ሊገባ ከሚችሉ ክለቦች መካከል አንደኛው ክለብ ነው። ማንቸስተር ዩናይትድ ታዲያ አሁን ላይ ዩናይትድን በተመለከቱ ዜናዎች እየወጡ ይገኛሉ። በተለይ አሁን ላይ ስሙ እየተነሳ የሚገኘው የቦሩሲያ ዶርትመንዱ እንግዲህ ካሪም አድየሚ ነው። ይሄ በጣም እጅግ ፈጣን ተጫዋች ነው። የ23 አመቱ ጀርመናዊ ፊት መስመር ተጫዋች እንደ ቢል ዘገባ መሰረት ከሆነ ዩናይትዶች አሁን ላይ በዶርትሙንድ መረጋጋት የተሳነውን ተጫዋች ዩናይትዶች ለማስፈረም እቅዳላቸው ኮንሲደር አድርገዋል የሚል መረጃዎችን ቢል ይዞ ወጥቷል። የፊት መስመሩን ምናልባት ማጠናከር ከፈለገ እንደ አማራጭ ሊመለከተው እንደሚችል ተጫዋቹን ተዘግቧል። ለእኛ ጉዳይ የአማካይ ክፍል ጉዳይ ነው። በብዙ የመገናኛ ብዙኃን የሚወጣው መረጃ በመጪው ጥር ማንቸስተር አማካይ ለማስፈረም ሊንቀሳቀስ እንደሚችል ምክንያቱም የካስሚሮ ዕድሜ መግፋት የማኑዌሉ ጋርቴ በተጠበቀው ልክ አውትቼን አለማድረግ ወደ ገበያ ሊገባ ይግዴታ ሊያደርግበት እንደሚችል ይታሰባል። ስሙ ከሰሞኑ በተለይ ኮኖር ጋላገር፣ ኤልዮት አንደርሰን፣ አዳም ዋርተንጋ ይነሳ ነበረ። አሁን ደግሞ የዴይሊ ሜል ዘገባ እንደሚያሳየው ከሆነ ብራዚሊያን የውልቭስ አማካኝ ጁዋኦ ጎሜዝን ለማስፈረም እቅድ አለው። እንዲሁም ወደ ስድስት የሚደርሱ አማራጮቹ እየተመለከት ነው ማንቸስተር የሚል መረጃ ሲወጣ ነበረ። እናም ጁዋኦ ጎሜዝን ከእቅዳቸው አንድ አካል ነው የሚል መረጃ ተመልክቻለሁ። ቼልሲ አሁንም ቢሆን በየጊዜያቶቹ ለዝውር ረብጣ ገንዘቦችን የሚያወጣ ክለብ ነው። አሁንም ቢሆን ግን እንደምናውቀው ባለፈው ክረምት የዝውር መስኮት ጆዋፔድሮን ከብራይተን በአንጻሩ ሊያም ሌላ ፕን ከኤፒሶች ማስፈረሙ ይታወቃል። ነገር ግን አሁንም ቢሆን በቀጣይ የዝውር ጊዜ በክረምት ማለት ነው የዝውር መስኮት ከወዲሁ ማቀዳቸውን ጀምረዋል። እቅዳቸው ደግሞ እንደ ስፔኑ ፊጃጅ ዘገባ መሰረት ከሆነ ሁሊያን አልቬሬዝን ነው። ይህንን አርጀንቲናዊ አትሌቲኮ ዲማሪ ተጫዋች ለማስፈረም ፍላጎት አላቸው ነው የተባለው። የተጫዋቹም ዋጋ ትራንስፈር ማርኬት ላይ ከዚያም ባለፈ እንደ ፕራይስ ታክ ተደርጎ የተቀመጠው እስከ 150 ሚሊዮን ዩሮ እንደሚሆን ያ ማለት ወደ 132 ሚሊዮን ፓውንድ ገደማ የሚደርስ ገንዘብ ነው። ይህንን ተጫዋች ለማስፈረም በመጪው ክረምት በቅዳቸው አስገብቶታል የሚል ሀሳብን ስመለከት ነበረ። ሊቨርፑልና ቶትናም ስፐርስ አሁንም የፊት መስመር አማራጫቸው ማስፋት ይፈልጋሉ። ለዚህም ደግሞ በቅዳቸው ያስቀመጡት ተጫዋች ጋናዊው የፊት መስመር ተጫዋች አንቶኒ ሲሜኒዮ ነው። ይህንን ተጫዋች ከቦርንመዝ ለማስፈረም። ፍላጎታላቸው ፍላጎት አላቸው እንግዲህ ቦርን መዝ አሁን ላይ ባለፉት ሳምንታት መጠነኛ መዳክ ማስመልክቷል። ነገር ግን ሲሜኖ በጣም ድንቅ የሚባል አጃመር ነው ያስመለከተው በአንድ ሆኑ ኢራውላው በቼሪዎቹ ቤት ማለት ነው። እናም ሊቨርፑልና ቶትናሞች ፍላጎት አላቸው የሚል መረጃን ተመልክቻለሁ። እንግዲህ ሲሜኖ ክረምት ላይም እጅግ ፍላጊ ክለቦቹ ብዙ ነበሩ። የኋላ ኋላ ሳይጠበቅ ኮንትራቱን አራዘም የሚል መረጃ ወጣ። አሁንም ቢሆን ግን ትልቅ እንግሊዝ ክለቦች ልጃ ተጫዋቹን ለማስፈረም እቅድና ፍላጎት እንዳላቸው ዘገባዎች እየወጡ ይገኛሉ። የዕለት ቆይታችን ይመስል ነበር። ተፈራ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርግ ያለውን ሰናይ ጊዜን ተመኘው።